ባራዶቹ መንደር በመሃል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900ሺህ ብር ቅድመ ክፍያና በ3.9 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ። ስንዶ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ 100 ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ። ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ሐማስ የእስራኤልን አዲስ የተኩስ አቁም ሐሳብ ውድቅ አደረገም። የእስራኤል ተኩስ አቁም ሐሳብ ለስድስት ሳምንታት የሚቆይ ሆኖ ሐማስ ትጥቅ እንዲፈታም የሚያስገድድ ነው ተብሏል። አንድ የፍልስጤም ባለሥልጣን ባለስልጣን የተኩስ አቁም እቅዱ ጦርነቱ እንዲቆም የሚያደርግ አስገዳጅ ሁኔታም ያላካተተ ወይም የሐማስ ቁልፍ ጥያቄ የሆነው የእስራኤል ጦር ከጋዛ እንዲወጣም አያደርግም ብለዋል። እስራኤል ሐማስ ትጥቂፍታ የሚል መደራደሪያ በተኩስ አቁም እቅድ ውስጥ ስታስገባ ያሁኑ ለመጀመሪያ ጊዜ ነው ተብሏል። የእስራኤል ጦር በጋዛ የጀመረውን ወታደራዊ ዘመቻ አጠናክሮ መቀጠሉ ሲነገር በጸጥታ ቀጠና ስም በርካታም አዳዲስ አካባቢዎች መቆጣጠሩን ዘገቦች አመልክተዋል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለዩክሬን ሩሲያ ጦርነት ዜሌንስኪን ጭምር ተጠያቂ አደረጉም ትራምፕ በዋይት ሃውስ ለሪፖርተሮች በሰጡት መግለጫም ለዩክሬን ጦርነት ዜሌንስኪም ኃላፊነቱን ይወስዳሉ ብለዋል በሶስት ሰዎች ሳቢያ ሚሊዮኖች ለሞት ተዳርገዋል ነው ያሉት ትራምፕ። አንደኛ ፑቲን፣ በሁለተኛ ደረጃም የራሷም የአሜሪካም የቀድሞ ፕሬዝዳንት ጆ ባይደንና ዜሌንስኪም። ዜሌንስኪ ሁሌም ቢሆን ጦር መሳሪያ የመሸመት ፍላጎት አላቸው ብለዋል ትራምፕ። ባይደንም ሆኑ ዜሌንስኪ ጦርነቱን ማስቆም ይችሉ ነበር ባይናቸው ትራምፕ። ትራምፕ ከወቀሳው ባሻገር አሜሪካም ሁለቱን ተፋላሚ ሀገሮች ለማደራደር የጀመረችውን ጥረት አጠናክራ እንደምትቀጥል ፕሬዝዳንቱ ገልጸዋል። የፕሬዝዳንት ትራምፕ አስተያየት የተሰማው ሩሲያም በባልስቲክ ሚሳይል 35 የዩክሬን ዜጎች ገድላ 117 ማቁሰሏን ተከትሎ ነው። የኔቶ ዋና ጸሐፊ ማርክ ሩት ዛሬ ወደ ዩክሬን መጓዛቸው ሲነገር በኪቭ ለዜሌንስኪ አጋርነታቸውን ያረጋግጣሉ ተብሎ ይጠበቃል። በፈረንሳይ በርካታ እስር ቤቶች ላይ ጥቃት መፈጸሙ ተሰማ። በእስር ቤቶች ደጃፍ በርካታ ተሽከርካሪዎች በእሳት ሲጋዩ ተኩስ የተከፈተባቸው ወህኒ ቤቶች መኖራቸው ተመልክቷል። የሀገሪቱ ፍትህ ሚኒስቴር ባወጣው መግለጫም የጥቃቱ ፈጻሚዎችም ሆኑ ምክንያቱ በትክክል ባይታወቅም ምናልባትም መንግስት የአደንዛዥ እጽ ዝውውርን ለመከላከል ከጀመረው ዘመቻ ጋር ሳይያያዝ እንዳልቀረ ገምቷል። እስር ቤቶቹና ጠባቂ ወታደሮች ላይ ጥቃት የፈጸሙ ታድነው ይታሰራሉ ብሏል። ሚኒስቴሩ በመግለጫው ባለፈው የፈረንጆች ዓመት የመጀመሪያዎቹ 11 ወራት ከ53 ቶን በላይ አደንዛዥ እጽ መያዙን መንግሥት ይፋ አድርጓል። መንግሥት በእስር ቤቶቹ ላይ የተፈጸመውን ጥቃት የሽብር ድርጊት ነው ሲል አውግዟል። በሱዳን ሁኔታ ላይ የሚነጋገር ዓለም አቀፍ ኮንፈረንስ በለንደን እየተካሄደ ነው። የብሪታንያ ውጭ ጉዳይ ሚኒስትር ዴቪድ ላሚ ስብሰባው በሱዳን ሰላም በሚመጣበት መንገድ ላይ እንደሚነጋገር ገልጸዋል። ልክ ሁለተኛ ዓመቱን የደፈነው የሱዳን የእርስ በርስ ጦርነት የዓለማችን ግዙፍ የሰብአዊ ቀውስ የታየበት እንደሆነ ይነገራል። የእርዳታ ተቋማት በሱዳን 30 ሚሊዮን ሕዝብ ለአስቸኳይ የምግብ እርዳታ መጋለጡን ሲያስታውቁ ብሪታንያም በዛሬው ስብሰባ 159 ሚሊዮን ዶላር ተጨማሪ ድጋፍ ለማድረግ ቃል ገብታለች። ዓለም ለሱዳን ቀውስ ጀርባውን መስጠት ከቀጠለ ውጤቱ የከፋ ይሆናል ሲል የመንግስታቱ ድርጅት አስጠንቅቋል። በሱዳን ጦር ኃይሎችና በፈጥኖ ደራሽ ኃይል መካከል በተካሄደው በዚህ ጦርነት ከ12 ሚሊዮን በላይ ህዝብ መፈናቀሉ ይነገራል። በለንደን በተጀመረው ኮንፈረንስ ብሪታንያም፣ የአውሮፓ ህብረትና የአፍሪካ ህብረት ተሳትፈዋል። የፕሬዝዳንት ዶናልድ ትራምፕን ትእዛዝ አላስተናገድም ያለው ሃርቫርድ ዩኒቨርሲቲ ከፌዴራል መንግስት የሚመደብለት 2 ቢሊዮን ዶላር እንዲታገድ ተወሰነ። ዋይት ሃውስ ሃርቫርድ ዩኒቨርሲቲ ማድረግ ያለበትን በዝርዝር ቢያስቀምጥም ዩኒቨርሲቲው አልፈቀደም ተብሏል። ዋይት ሃውስ ዝርዝሩን የላከው ጸረ ሴማዊነትን ለመታገል ነው ተብሏል። የትምህርት ሚኒስቴር የሃርቫርድ ውሳኔ በትምህርት ዘርፉ ያለውን ማናለብኝነት ያሳያል ብሏል። ሃርቫርድ የአስተዳደርና ቅጥር ለውጥ እንዲያደርግም ተጠይቋል። ሆኖም ግን ዋይት ሃውስ ሊቆጣጠረን እየሞከረ ነው ሲል ውድቅ አድርጓል። ትራምፕን አሻፈረኝ ያለ ቀዳሚው ትልቅ ዩኒቨርሲቲ ነው ተብሏል። በተጨማሪም ትራምፕ ዩኒቨርሲቲዎች ለአይሁዳውያን ተማሪዎች ከለላ እየሰጡ አይደለም ብለው ሲተቹ ቆይተዋል። በአሜሪካም ትላልቅ ዩኒቨርሲቲዎች የጋዛን ጦርነት በሚቃወሙና እስራኤልን በሚደግፉ ተማሪዎች መካከል ግጭት ሲነሳ ነበር። የሃርቫርድ ዩኒቨርሲቲ ፕሬዝዳንት አለን ጋርበር በሕግ ክፍላችን በኩል መንግሥት ያቀረበውን ማሻሻያ እንደማንቀበል አሳውቀናል፣ ሕገ መንግሥታዊ መብታችንን አሳልፈን አንሰጥም ብለዋል። ጸረ ሴማዊነትን ዩኒቨርሲቲው እንደማይቀበልና መንግሥት ግን ነገሮችን እያጋነነ መሆኑን ዩኒቨርሲቲው ይፋ አድርጓል። የሃንጋሪ ፓርላማም የተመሳሳይ ፆታ አፍቃሪያንና የጥምር ዜጋ ባለቤቶችን መብት የሚገድቡ ህጎች ማሻሻያ አደረገ። መንግስት ማሻሻያዎቹ የተደረጉት የህፃናትን አካላዊና ሞራላዊ እድገት ለመጠበቅ ነው ብሏል። በአዲሱ ህግ መሰረት የተመሳሳይ ፆታ አፍቃሪያን በአደባባይ መሰባሰብ አይችሉም። በመቶዎች የሚቆጠሩ ሰዎች ከፓርላማው ውጪ ተገኝተው ተቃውሞ አሰምተዋል። የመብት ተሟጋች ቡድኖች ውሳኔው ሃንጋሪ ነፃነት ወደሌለው መንግስት ማቅናቷን የሚያሳይ ነው ሲሉ አውግዘዋል። ጠቅላይ ሚኒስትር ቪክቶር ኦርባን ባለፈው መጋቢት ተቺዎቻቸውን በተመለከተ በሰጡት አስተያየት የፋሲካ ሰሞን ጽዳት እናደርጋለን ብለው ቃል ገብተው ነበር። የገዢው ፌዴዝ ፓርቲ አባላትን ጨምሮ 140 የህዝብ እንደራሴዎች ድጋፋቸውን ሲገልጹ 21 ተቃውሞ አሰምተዋል። በአዲሱ የህገ መንግስት ማሻሻያ መሰረት የጥምር ዜጋ ባለቤት የሆኑ ሃንጋሪያውያን ለሀገሪቱ ደህንነት አደጋ ናቸው ተብሎ ከታሰበ ዜግነታቸውን ሊነጠቁ ይችላሉ። ባራዶቹ መንደር በመሐል ፒያሳ ሱቅ እየተሸጠ እንደሆነ ሰምተዋል። ሊያውም በቅናሽ በ900 ሺ ብር ቅድመ ክፍያና በ39 ሚሊዮን ብር ሙሉ ክፍያ ጀምሮ በ18 ወራት የሚረከቧቸውን የንግድ ሱቆች ባለቤት ይሁኑ ስንሎ በታላቅ ደስታ ነው። በልዩ የገበያ ማዕከላችን ላይ ከግራውንድ እስከ አምስተኛ በመረጡት የካሬ አማራጭ ከ20 ካሬ ጀምሮ እስከ መቶ ካሬ ድረስ ይዘንሎ ቀርበናል። በጎልደን ሞል እንደ ስሙ ወርቅ በሆነው ቦታ ላይ ያውም በአዲስ ከሚሰራው ግዙፉ የታክሲ ተርሚናል አጠገብ ሞቅ ያለ ሞል ላይ ደመቅ ያለ ሱቅ ይክፈቱ። ይሄ ሁሉ የሚገኘው እኛ ጋ በቴምር ሪል ስቴት ነው። ለበለጠ መረጃ እና ለሳይት ጉብኝት ከታች ባለው ስልክ ይደውሉልን። ሰናይ ቆይታ